የሰላም ማጣታችን ምክንያት ያለ መነጋገር ይመስለኛል። ጡንቻ ይቀድመናል ብዙ ጊዜ ሬኬት እንዳመጠነው አላቅም። አባቶቻችን ጀግኖች ናቸው ይባላል፣ እውነትም ጀግኖች ናቸው ይሰራሉ፣ ግን ጨካሚ ናቸው ብዬ አላስብም። የእኛ ጀግንነት ግን የመከፋፈል፣ እርስ በርስ የመናቆር ያለ መነጋገር ከትውልድ ትውልድ ይሻሻላል ብዬ ነበር ማስበው፣ ግን እየባሰ የመጣ ይመስለኛል። ይሄ መዘላለፉ፣ መነቃቀፍ፣ መሰዳደቡ፣ ጨዋነት የጎደለው አቀራረብ፣ የሌላው ማዋረድ፣ ማናናቅ፣ ያለ መደማመጥ አንዱ ትልቁ ምክንያት ነው ብዬ አስባለሁ። መፍትሄውም ይሄ ይመስለኛል። ጦርነቶች መፍትሄ አይሆኑም። ያው በጦር የመጣ በሰይፍ ይጠፋል ነው የሚለው የእግዚአብሔር ቃልና ሌላ መንገድ መፈለግ አለብን። ማለት የሄድንባቸው መንገዶች አስከፊ ናቸው። ታሪኮቻችን በጦርነት የተሞሉ ናቸው። አንድ ወዳጅ ሲናገር፣ በትክክል ዓመታቱን አላውቅም፣ የኢትዮጵያ ታሪክ እነዚህ ሺህ ዓመት ቢሆን አለ ሶስት አራተኛው ጦርነት ነው። በእርግጥ ቁጥሮቹን አላስታውሳቸውም። ታሪካችን በቃ ውጊያ ነው፣ ጦርነት ነው፣ አለመደማመጥ ነው እኔ ያይላለው እና ወደ ሀሳብ ሀሳብ የሀሳብ ፍጭት ውስጥ መምጣት ያለበት መደማመጥ ያለብን፣ ይመስለኛል። ሌላው ምናልባት ሙያዬ ላይሆን ይችላል። እግዚአብሔር ማይወደው የባልና ሚስትን ፍቺ ነው። ፍቺን እግዚአብሔር ይጠላል ይላል። ነገር ግን እነሱም ቢሆን ከሚጋደሉ ቢለያዩ ይሻላል ብዬ አስባለሁ። አንዳንዴ በጉልበት የመጠቅለል ነገር ሲኖር ችግር ያመጣል ብዬ አስባለሁ እና የታሪኮቻችን ምናልባት ይሄ በሀይል የመጠቅለል ግዛትን የማስፋት ሌላውን ጨፍልቆ የመያዝ የመግዛት ነገር አንዱ የጦርነቶቻችን ምክንያት ይመስለኛል። ብዙ ሀገሮች እንግዲህ በሀብት ነው የሚጣሉት፣ የኛ ችግር በሀብት አይመስለኝም። እንዲሁ ካለመደማመጥ እኔ በልጥ እኔ አይል የሚለው የኔ ዘር የኔ ጎሳ የሚለው ነገር ይሄ ይመስለኛል ወደ ጥፋቶች የሚመራኝ ይሄ ከህፃንነት የሚጀምር ይመስለኛል። ልጆቻችንን እንትን ሲልህ በለው አንተ ከሚለው ነገር መውጣት አለብህ። የኔ ልጅ ተመቶ አይገባም ከሚለው ትምህርት ቤት ውስጥ እርቅ ከመፍጠር ምናልባት ብዙ ነገሮቻችን ከልጅነት ነው ሰርጸው የሚገቡብንና ትምህርት ቤት ሳይቀር ይሄ በፊት ዲቤት ይባላል፣ ክርክር ይባላል። እኔና በጣም የልብ ጓደኛዬ ሁለት ጽንፍ ዘንድ እንከራከራለን ነገር ግን ወይ እንተማመናለን ወይስ አንድ ተማመን፣ ደግሞ ጓደኝነታችን ይቀጥላል። አንድ አሸናፊ ይሆናል። በሀሳብ መሸናነፍን፣ የሌላውን ሀሳብ ማክበርን ከዚህ መጀመር ይገባል ብዬ አስባለሁ። ሌላው የሃይማኖት ተቋማት እንደ እኔ ይቅርታ ይደረግልኝ፣ ስራቸውን ረስተዋል ብዬ ነው ማስበው። ምክንያቱም አሁን ያለንባቸው ሁኔታዎች እግዜው የሚያስብሉ ናቸው ምህን ላይ ባልነበር ድሮ ህፃናት ሆነት እዚህ ለኛል ድንጋይ ተሸክመው በየመንገዱ ሰዎች ፈጣሪን ይለምናሉ፣ የተጣሉትን ያስታርቃሉ። አሁን ሲያስታርቁም አናይም። እንደ የሰው መጥፋት እንደ ጉዳይ ሲቆጥሩትም አናይም። ለእግዚአብሔር ትልቁ ሀብቱ ሰው ነው። ከሰው የከበረ ነገር የለውም። አልማዝም፣ ዘይትም ወርቅም አይደለም ለሰው ነው። እንደ እኔ እምነት ፈጣሪ ልጁ ልኮ ለዚህ ዓለም ቤዛ ያደረገው እና ይሄ ክቡር ሰው መከበር አለበት፣ ያንድም ሰው ህይወት እንዳይፈስ በተለይ የሃይማኖት ተቋማት መገሰጽ መንከር መቻል አለባቸው። መፍራትም የለባቸው እንደሚያስተምሩ በሰማይ መንግስት አለን። ይሄ ጊዜያዊ መንግስታችን ነው የሚባለው፣ ጊዜያዊ መኖራችን። እውነት እንደዛ ከሆነ ለዘላለም መንግስቱ መስራት ያለባቸው ይመስለኛል ሳይፈሩ ምድራዊ ነገስታትን ሊሆን ይችላል፣ ህዝብን ሊሆን ተቋማትን ሊሆን ይችላል መገሰጽ ያለባቸው ይመስለኛል። ሌላው ምናልባት ማህበራዊ ሚዲያ በጣም ብዙ አስተዋጽኦ ሊያደርግ ይችላል እና እንደው ይህን ትልቅ ተቀባይነት ያላቸው ሚዲያዎች ለህሊናቸው ሲሉ፣ ለጊዜያዊ ጥቅም ሳይሆን ለህሊናቸው ሲሉ አገር እንዲተርፍ የበኩላቸውን አስተዋጽኦ የሚያደርጉ መልካም ነው ብዬ አስባለሁ። ሌላው የመንግስታዊ ያልሆኑ ድርጅቶችም ይህን በመቆጣጠር ማዕከላዊ ስለሆኑ ስለማያዳሉ፣ ይህን ሞኒተር በማድረግ ሪፖርትን በማድረግ የሰዎች መጥፋት እንዲቀር፣ ሀገር ወደ ሰላም የሚመለስበት መንገድ ቢፈጥሩ መልካም ነው ብዬ አስባለሁ። በየሰፈሩ ቢሆን እድሮች ሊሆኑ ይችላሉ፣ ሌሎች ተቋሞችም ሊሆኑ ይችላሉ። እየተሰባሰቡ ሰላም የሚመጣበትን ነገር ምክንያቱም ሰላም ተቀዳሚ ሀብታችን ነው። ሁሉ መብላትም ሰላም ሲኖር ነው። መማርም ሰላም ሲኖር ነው። መበልፀግም ሰላም ሲኖር ነው። ስለዚህ ሰላም የሚመጣበትን ወደ ቀደመው መንገድ ማንመለስበት የምንተራረቅበት መንገድ ቢዘይዱ መልካም ነው ብዬ አስባለሁ።